ሰላም ጤና ይስጥልን። የተወደዳችሁ የኤችጂኤን ቤተሰቦች ያክብረ ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። አሜሪካ የገቡ የነጭ ደቡብ አፍሪካውያን የጥገኝነት ጥያቄ ከሌሎች በተለየ በተቀላጠፈ ሁኔታ ምላሽ እንደሚያገኝ ተገለጸ። ኢትዮጵያውያን ስደተኞች ከጅቡቲ ለመውጣት የሶስት ወራት ጊዜ እንዲሰጣቸው ጥሪ ቀረበ። ሩሲያና ቬትናም በፍጥነት የኒውክለር ኃይል ማመንጫዎችን ለመገንባት ተስማሙ። የሱዳን ጦር ኃይል በፈጸመው ጥቃት ኬንያዊ ፓይለት ተገደለ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑን እያለን ወደ መረጃዎቹ እናመራለን። ኢትዮጵያውያን ስደተኞች ከጅቡቲ ለመውጣት የሶስት ወራት ጊዜ እንዲሰጣቸው ጥያቄ ቀረበ። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ሀገርን ለቀው ለመውጣት የሶስት ወር ጊዜ እንዲሰጣቸው ይፋዊ ጥያቄ መቅረቡን በጅቡቲ ያለው የኢትዮጵያ ኮሚኒቲና የሃይማኖት አባቶች ህብረት በጋራ ጠየቁ። አንድ የህብረቱ አባል የሆኑ አባት ለቲክፋ ኢትዮጵያ በሰጡት ቃለ መጠይቅ በእነዚህ አካላት እየተደረገ ያለው ሽምግልና በዜጎች ላይ እንግልትና የመብት ጥሰት እንዳይፈጸም አስተዋጽኦ አድርጓል ብለዋል። ሰነድ አልባ ዜጎች ከሀገሪቱ ለቀው ይውጡ የሚለው ነገር በሽምግልና ተይዞ ዜጎቻችን ህጋዊ ነዋሪዎች ለማድረግ ፓስፖርት እንዲያገኙ ለማስቻል ቪዛም እንዲሰጣቸው ቀደም ሲል የተሰጠውን የአንድ ወር ቀነ ገደብ ወደ ሶስት ወር እንዲራዘም ነው የጠየቅነው ብለዋል። ይህ ጥያቄም ለሀገሪቱ ፕሬዚዳንት ጽህፈት ቤት፣ ለሀገር ውስጥ ጉዳይ ሚኒስትርና ለውጭ ጉዳይ ሚኒስትር በደብዳቤ ያቀርበናል። ዜጎቻችን በቂ ዝግጅት አድርገው ከሀገር እንዲወጡ አሊያም ህጋዊ እንዲሆኑ ቀኑ ይራዘምላቸውም ብለናል። እኛ ወንድሞቻችሁ ነን፣ እናንተም ወንድሞቻችን ናችሁ። የሁለት ሀገር አንድ ህዝብ ነን፣ እኛ ልዩነት የለንም። ይህን ከግምት ውስጥ አስገብታችሁ የትላንቱን ታሪክ የነገውንም ጉዟችንን ተመልክታችሁ መፍትሄ ስጡን። ጅቡቲና ኢትዮጵያ የሚለያዩ ሀገራት አይደሉም። የእኛ ዜጎች እዚህ ጫና እንደሚፈጥሩ አብዛኛው ዜጋችንም ህገ ወጥ ነዋሪ እንደሆነ እናውቃለን ብለናቸዋል ሲሉ አክለዋል። የጅቡቲ ባለስልጣናትም ጥያቄያችንን ተገንዝበው ምላሽ እንደሚሰጡንም ነግረውናል። ነገር ግን በምክር ቤት የተላለፈ ውሳኔ ስለሆነ አሁንም ውሳኔውን መለወጥ የሚችለው ምክር ቤቱ ነው ብለውናል። ነገር ግን ተረድተናቸዋልን ብለዋል። በዚህም የሽምግልና ስራችን የተረጋጋ ነገር እንዲኖር አድርገናል። ፖሊሶች ቤት ለቤት እየገቡ ሁከት እንዳይፈጥሩ፣ በቤት ውስጥ ሰው እንዳይዙም አድርገናል። ከዚህ ተግባር እንዲታቀቡም አስችለናል ብለዋል። መንገድ ላይ የሚገኙትን ሰው ካልሆነ በስተቀር ስራ ላይ ያለውን ሰው እንዳይነኩብን ጠይቀን ሰምተናል። በልመና ነው ይህን ያስረዳ ናቸውም። እኛ የሃይማኖት አባቶች ነን መሸምገል ነው የምንችለውም ብለዋል። ማክሰኞ እለት ደግሞ ኡጋዞችን ለማነጋገር ወደ ድሬዷ እንመጣለን። በዚህም ሽምግልና መሳተፍ ያለባቸውና የጅቡቲውን መንግስት ማሳመን የሚችሉ ኡጋዞችን ወይንም የአገር ሽማግሌዎችን በድሬዷ እናነጋግራለን ሲሉ እነዚህ ውጋዞች እንደዚህ አይነት ሁኔታ ሲያጋጥም በራሳቸው ህግ ያስተካክሉታል። ውጋዞቹን ወደ ሀገሪቱ መንግስት በሽምግልና ለመላክ ነው እየሰራን ያለነውም ብለዋል። የእኛ ሽምግልና ከየትኛው መንገድ የተሻለ ሆኗል ተሳክቶልናልም ብለዋል። ሰነድ አልባ ዜጎቻችን ህገ ወጦች ናቸው ሲሉን፣ ህገ ወጥ ሰውነት የለም ህገ ወጥ አካሄድ እንጂ ብለን ተከራክረናል። ሰውነት ህጋዊ ነው፣ ጉዞ ነው ህገ ወጥ በደስታቸው ጊዜ ከየትኛውም እምነት ተከታይ ጋር አብረን ነበርን። አሁንም ሲያዝኑ ሲያለቅሱም ቆመን ማየት አንችልም፣ እኛ የሃይማኖት አባቶች ነን ብለናቸዋል። በካቢኔ ውስጥ ያሉት የመንግሥት ኃላፊዎችም በሐሳቦቻችን ተስማምተዋል። ሩሲያ ና ቬትናም በፍጥነት የኒውክለር ኃይል ማመንጫዎች ለመገንባት ተስማሙ። ሩሲያ ና ቬትናም በደቡብ ምስራቅ ኤስያ የኒውክለር ኃይል ማመንጫዎች ለመገንባት በፍጥነት ለመደራደርና ስምምነቶች ለመፈራረም እንዲሁም የሁለትዮሽ ሁሉን አቀፍ ስትራቴጂካዊ አጋርነትን ወደ አዲስ ደረጃ ለማድረስ መስማማታቸውን የሁለቱ የሀገር ውስጥ መገናኛ ብዙኃን ሰኞ ዕለት ዘግበዋል። ሁለቱ ሀገራት በቪየትናም የኒውክለር ኃይል ማመንጫ ግንባታ ላይ የተራቀቁ ቴክኖሎጂዎችን ተግባራዊ በማድረግ የኒውክለር ና የጨረር ደህንነትን ማህበራ እና ኢኮኖሚያዊ እድገትን የሚመለከቱ ደንቦችን በጥብቅ እንዲከተሉ በአፋጣኝ ለመደራደር ና ለመፈራረም መስማማታቸውን የሁለቱ ሀገራት የጋራ መግለጫን ጠቅሶ ቬትናም ፒክቶሪያል ኒውስ ዘግቧል። መግለጫው የወጣው የቬትናም ኮሚኒስት ፓርቲ ኃላፊ ቶላም በሞስኮ ያደረጉትን ጉብኝት ተከትሎ ነው። የኒውክሌር ኃይል ማመንጫው ግንባታ የላቀ ቴክኖሎጂ ያለው የኒውክሌር ና የጨረር ደህንነት ደንቦችን በጥብቅ የሚከተል ና ለማህበራዊና ኢኮኖሚያዊ ልማት ጥቅም ነው ሲል መግለጫው ገልጿል። ቪየትናም ፈጣን እድገት እያስመዘገበ ያለውን ኢኮኖሚዋን ለመደገፍ የኃይል ማመንጨት አቅሟን ለማሳደግ ባደረገችው ጥረት ከ10 ዓመታት በፊት ተቋርጦ የነበረውን የኒውክሌር ኃይል ማመንጫዎችን የማልማት እቅዷን ቀጥላለች። ሁለቱ ወገኖች አሁን ያላቸውን የትብብር ዘዴዎችን በተለይ የኢኮኖሚ ንግድና የሳይንስ ቴክኖሎጂ ትብብር ኮሚቴንና የመከላከያ ስትራቴጂ ውይይቱን ውጤታማነት ማሻሻል እንደሚያስፈልግ አሳስበዋል። ሁለቱ ወገኖች የመከላከያና የጸጥታ ትብብር የሁለትዮሽ ግንኙነት ጠቃሚ ምሰሶ ሆኖ እንደሚቀጥልም አረጋግጠዋል። በዚህ መስክ የጋራ ስራ በሶስተኛ ሀገር ላይ ያለም አይደለም እናም ሙሉ ለሙሉ ከዓለም አቀፍ ሕግ መርሆዎችና ደንቦች ጋር የተጣጣመ ነውም ብሏል። በእስያ ፓስፊክና በዓለም ውስጥ ደህንነትና ዘላቂ ልማትን ለማረጋገጥ አስተዋጽኦ ያደርጋል ሲልም መግለጫው አክሏል። ሩሲያ ለቬትናም ድፍድፍ ዘይትና የጋዝ አቅርቦትና ማቀነባበሪያን ጨምሮ በኃይልና በጋዝ ኢንዱስትሪዎች ላይ ትብብርን ለማጠናከር ሁለቱ ወገኖች ተስማምተዋል። ቬትናም እና ሩሲያ በማዕድን ኢንዱስትሪ፣ በትራንስፖርት፣ በመርከብ ግንባታና ማሽነሪ ማምረቻ በባቡር መስመር ዝርጋታና የንግድ ኢንቨስትመንትን ለማሳደግ በሁለቱ ሀገራት መካከል የትራንስፖርት ኮሪደሮችን በማስፋፋት ረገድ ተቀራራቢና ውጤታማ ትብብር ለማድረግ ተስማምተዋል። የሱዳን ጦር ኃይል በፈጸመው ጥቃት ኬንያዊ ፓይለት ተገደለ። በደቡብ ዳርፉር በሚገኘው ኒያላ ዓለም አቀፍ አየር ማረፊያ ይህ ጥቃት የደረሰው ኬንያዊ ፓይለት የሚያበረው አውሮፕላን በሚሳይል በመመታቱ ነው። ኬንያዊ ፓይለት የሚያበረው ይህ አውሮፕላን ጦር መሣሪያ መጫኑን በመጠርጠር የሱዳን ጦር እንዲያርፍ ተደጋጋሚ ማስጠንቀቂያ እንደሰጠው ሱዳን ትሪቢዩን ዘግቧል። ይሁንና ማስጠንቀቂያውን ችላ በማለት እንዳረፍ የገለጸው ዘገባው ወዲያውኑ በደረሰበት የሚሳኤል ጥቃት አውሮፕላኑ መንደዱን አስረድቷል። የፓይለቱን ግድያ በተመለከተም የኬንያ መንግሥት እስካሁን ያለው ነገር የለም። ዳርፉር በፈጥኖ ደራሽ ያይሉ እጅ የሚገኝ መሆኑ ይታወቃል። ከ1 ነጥብ 7 ሚሊዮን ብር በላይ ከተለያዩ ደንበኞች እውቅና ውጭ ወስዷል የተባለ ግለሰብ በጽኑ እስራትና በገንዘብ ተቀጣ። የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ከፍተኛ የሙስና ጉዳዮች ወንጀል ችሎት ነው። ተከሳሽ ሚካኤል ታየ በቀለ በአዋሽ ባንክ አክሲዮን ማህበር መሳለሚያ ቅርንጫፍ የደንበኞች አገልግሎት መኮንን ሆነው በሚሰራበት ወቅት ተገቢ ያልሆነውን ብልጽግና ለራሱ ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የተሰጠውን ኃላፊነት በግልጽ ተግባር ያለ አግባብ በመገልገል የባንክ ብራንች ኦፕሬሽንና ካሽ ማኔጅመንት ፕሮሲጀር ማኑዋል አንቀጽ 6ና አንቀጽ 7 ነጥብ 5 ንኡስ አንቀጽ አንድ ሀ ለ እና ሐምሯ ላይ የተዘረዘሩትን በመጣስ ከባንኩ ደንበኞች እውቅና ውጪ የደንበኞች ፊርማ አስመስለው በመፈረምና በመፈረም ደንበኞችን አጭበርብሮ እንዲፈርሙለት በማድረግ ቋሚ ደንበኛ በባንኩ መመሪያ መሰረት መታወቂያ እንዲያቀርብ ስለማይገደድ የገንዘቡ ማስተላለፊያ ፎሩም ላይ ሬጉላር ከስተመር ወይንም ኖንቱሚ የሚል ጽሑፍ መጻፉ በክስ መዝገቡ ላይ ተጠቅሷል። እንዲሁም ከሱ በተመሳሳይ የስራ መደብ ላይ የሚገኙትን የባንኩን ሰራተኞች ደንበኞች ወረፋ ስለሆነባቸው የውጭ ማዘጃ ላይ እና የማስተላለፊያ ፎርሙ ላይ ፈርመው እንዲሄዱ ማድረጉንም በክሱ ተመላክቷል። ተከሳሹ ከባንኩ ደንበኞች እውቅና ውጪ አንድ ሚሊዮን781ሺ316 ብር ከ25 ሳንቲም ወጪ በማድረጉ ወደ ሌላ አካውንት ካስተላለፈ በኋላም ወደ ቴሌብርና ሞባይል ባንኪንግ በመላክ መውሰድ እንዲሁም ያስወሰደ መሆኑም ተብራርቷል። በዚህ መሠረትም የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 ህዝባር 207 አንቀጽ 9 ንዑስ አንቀጽ 1 ሀና ለላይ የተመለከተውን ድንጋጌ በመተላለፍ በፈጸመው ስልጣንን ያላግባብ መገልገል ከባድ የሙስና ወንጀል ጥፋተኛ የተባለ ሲሆን በአምስት ዓመት ጽኑ እስራትና በአራት ሺ ብር እንዲቀጣም ተወስኖበታል። ዶናልድ ትራምፕ በስደተኝነት የሚቀበሏቸው የመጀመሪያው የነጭ ደቡብ አፍሪካውያን ቡድን አሜሪካ ገብቷል። በቡድን ውስጥ ያሉት 49 ነጭ ደቡብ አፍሪካውያን ስደተኞች ሆነው እንደሚመዘገቡ ተገልጿል። ትራምፕ አፍሪካነርስ በደቡብ አፍሪካ ውስጥ የዘር መድሎ ሰለባ ናቸው ብለው የተናገሩ ሲሆን እነዚህ ነጭ ደቡብ አፍሪካውያን በአሜሪካ የጥገኝነት ጥያቄያቸው በተቀላጠፈ መንገድ መልስ ያገኛለን ብለዋል። ነጭ ደቡብ አፍሪካውያን መድሎ ደርሶባቸዋል የሚለውን ክስን የደቡብ አፍሪካ መንግስት አጣጥሎታል። አሜሪካ ከተቀረው ዓለም የስደተኞችን ጥያቄ ላለመቀበል ወስና ነጭ የደቡብ አፍሪካውያንን እንደ ስደተኛ ለመቀበል መፍቀዷ ያለውን ተቃርኖ ሂዩማን ራይትስ ዎች ተችቷል። ከጆሃንስበርግ የተነሱ ነጭ ደቡብ አፍሪካውያኑ ዋሽንግተን ዲሲ ሲደርሱም በአሜሪካ ባለሥልጣናት ሞቅ ያለ አቀባበል ተደርጎላቸዋል። በአሜሪካ የጥገኝነት ጥያቄ ረጅም ጊዜ የሚወስድ ቢሆንም የነጭ ደቡብ አፍሪካውያኑ ግን ተፋጥኗል። የተባበሩት መንግሥታት የስደተኞች ተቋም በዚህ ሂደት ውስጥ እጁ እንደሌለበትም ለቢቢሲ ገልጿል። አፍሪካነርስ በመባል የሚታወቁት በደቡብ አፍሪካ የሚኖሩ ነጭ ዜጎችን አሜሪካ በስደተኝነት ልትቀበል መሆኑን ደቡብ አፍሪካ መተቸቷ ይታወሳል። ለምን ለአፍሪካነርስ ቅድሚያ እንደሰጡ የተጠየቁት ትራምፕም ነጭ አርሶ አደሮች ላይ ኢላማ መደረጋቸውንና የዘር ጭፍጨፋ መፈጸሙንም ጠቅሷል። አርሶ አደሮቹ እየተገደሉ ነው። እነዚህም ነጮች ናቸው። በእርግጥ ነጭ ወይንም ጥቁር መሆናቸው ለእኔ ልዩነት የለውም ብለዋል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ ከትራምፕ ጋር በስልክ ሲነጋገሩ ይህ እውነት አለመሆኑንም ገልጸዋል። ምክትል የውጭ ጉዳይ ኃላፊ ክሪስቶፈር ላንዱ ነጭ ደቡብ አፍሪካውያኑን ለመቀበል አውሮፕላን ማረፊያ ሳሉ ለቢቢሲ በሰጡት ምላሽም ንግግሩ አይገርምም፣ የትኛውም አገር ዜጎቹ ስደተኛ መሆናቸውን አይቀበልምም ብሏል። ደቡብ አፍሪካ የነጮችን መሬት ያለካሳ ነጥቃለች ሲልም የትራምፕ አስተዳደር ከሷል። ደቡብ አፍሪካ ይህንንም አስተባብላለች። በእርሻ አካባቢዎች በሚደርሱ ጥቃቶች ነጮች በተለየ ሁኔታ ኢላማ አለመደረጋቸውንም አክሏል። ራማፎሳ ከወራት በፊት በፈረሙት ሕግ መሰረት በአንዳንድ ሁኔታዎች መንግስት የእርሻ መሬትን ያለካሳ መውሰድ ይችላል። ይህም ለሕዝብ ጠቀሜታ ሲባል መሆኑንም ተገልጿል። እስካሁን ግን የተነጠቀ መሬት እንደሌለም መንግስት ገልጿል። ዓለም አቀፍ የስደተኛ ጠበቃ መሊሳ ኬኒ እንዳሉትም የነጭ ደቡብ አፍሪካውያን የጥገኝነት ጥያቄ ከሌሎች ስደተኞች ጉዳይ በፍጥነት እንዲታይ መወሰኑ ፍትሐዊነት የጎደለውና ግብዝነት የተስተዋለበት ነውም ብለዋል። እንደ አውሮፓውያን አቆጣጠር በ2024 በእርሻ ስፍራ ላይ 44 ሰዎች የተገደሉ ሲሆን ከእነዚህ ውስጥም ስምንቱ ብቻ ናቸው ነጮች። ደቡብ አፍሪካ ወንጀል ሲፈጸም በቆዳ ቀለም ሊያይታ መረጃውን አታቀርብም። አብዛኞቹ የአገሪቱ አርሶ አደሮች ነጮች ሲሆኑ በእርሻ ላይ የሚሰሩት ደግሞ በብዛት ጥቁሮች ናቸው። በአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራሶል ከአሜሪካ መባረራቸውም ይታወሳል። ትራምፕን ነጮችን ተጎጂ ለማስመሰል የሚሞክሩ በማለታቸው ነበር የተባረሩት ነጭ አፍሪካውያን ወደ አሜሪካ ገብተው የሚኖሩበትን መንገድ ማመቻቸት ዶናልድ ትራምፕ ቅድሚያ የሚሰጡት ጉዳይ መሆኑን መገለጹን ተከትሎ የደቡብ አፍሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ አሜሪካ በፖለቲካ ምክንያት የምትፈጽመው ይህ ድርጊት የደቡብ አፍሪካን ሕገ መንግስታዊ የዲሞክራሲ ስርዓትን የናቀ ነውም ብለዋል። በደቡብ አፍሪካና አሜሪካ መካከል ያለው ግንኙነት ውጥረት ውስጥ ከገባ ወራቶች ተቆጥረዋል። ሳምሰንግ ከተቀናቃኙ አፕል ጋር መወዳደር ያስችለኛል ያለውን አዲስ ሞዴል ስልክ ይፋ አደረገ። ግዙፉ የስማርት ስልክ አምራች ኩባንያ ሳምሰንግ ኤስ 25 ኤጅ የተባለ በአይነቱ ልዩ የሆነ ሞዴል ይፋ አድርጓል። የሳምሰንግ ኤስ 25 ኤጅ የተባለው አዲሱ ሞዴል በሳምሰንግ ምርት ሂደት ውስጥ እጅግ ቀጭን የተባለውን ሞዴል ሲሆን የአርቲፊሻል ኢንቴሊጀንስ ቴክኖሎጂን የሚጠቀም ነውም ተብሏል። የሳምሰንግ አዲሱ ሞዴል በሀያዎቹ የእድሜ ክልል የሚገኙ ወጣቶችን ያማከለ ነው የተባለለት ሲሆን አብዛኞቹ ወጣቶች ወደ አፕል ምርት ማድላታቸው ሳምሰንግ ይህን ሞዴል እንዲያምርት እንዳደረገውም ተገልጿል። አፕል በዚህ ዓመት መጨረሻ ላይ ሊያስተዋውቃቸው የነበሩ ሞዴሎች ለአያያዝ ምቹና ቀጭን እንደነበሩ ያስታወሰው ዘገባው፣ ሳምሰንግ ቀድሞ ሞዴሉን ማስተዋውቁ በገበያው ላይ ከፍተኛ ብልጫ ሊወስጥ እንደሚችልም ተገምቷል። ሳምሰንግ በ2025 የመጀመሪያ ዓመት በ20 በመቶ የዓለማችን ቀዳሚ ስማርትፎን አቅራቢ ሲሆን ተቀናቃኙ አፕል ደግሞ በ19 በመቶ ይከተሏል ሲል የዘገበው ሮይተርስ ነው። ውዴች ጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኝን ይመስላሉ። በየዕለቱ ትኩስና ትክክለኛ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እና